በሶስት ወር ውስጥ ብቻ 20 ኪሎ እንድቀንስ የረዱኝን የምግብ አሰራሮች ላሳያችሁ፣ አብራችሁ ቆዩ። ሰላም፣ እንዴት ናችሁ? በሶስት ወር ውስጥ ብቻ ከ87 ኪሎ ወደ 67 ኪሎ እንዴት ሰውነቴን እንዳስተካከልኩት ላሳያችሁ። በመጀመሪያ የኪያር ጁስ አሰራር የኪያር ውሃ አሰራር ነው ማሳያችሁ። እሱም ኪያር ጅንጅብልና ሎሚ ተጠቅመን ነው የምንሰራው። አሰራሩ እንዴት እንደሆነ ላሳያችሁ። ኪያሩ ትልቅ ከሆነ አንድ ኪያር ይበቃናል እና ሁለት ሎሚ እና ሶስት ጅንጅብል አድርገን። ግን ጅንጅብሉ ጨጓራችሁ እንዳይነካችሁ ጨጓራችሁን የሚያሟችሁ ሰዎች ፖርሽኑን መቀነስ ትችላላችሁ። እና ይሄንን ኪያሩን በስላይስ እንከትፈዋለን። መጀመሪያ ኪያሩን በስሱ እንከትፈዋለን፣ ምክንያቱም ምንዘፈዝፍበት እቃ እንዲመቸን አነሳ አነሳር። ግን በስላይስ እንከትፈዋለን። ይህ እንደዚህ ከትፈን ለሶስት ቀን ነው ዘፈዝፈው፣ ለሶስት ቀን ዘፍዝፈ ነው። ከዛ የሚወጣውን ከሶስት ቀን በኋላ የሚወጣውን ውሃ ነው የምንጠጣው። እዛ ደግሞ ዝንጅብላችንን በዚህ መልኩ እንልጠውና አነሳ አነስ አድርገን እንከትፈዋለን። ከላጥነው በኋላ ማለት ነው። ዝንጅብሉን በዚህ መልኩ እንከትፈዋለን አነሳ አነስ አድርገን ከዛ ሎሚውን ለሁለት እንደዚህ ሰነጥቀውና መጀመሪያ ከዛ ምን ዘፈዝፍበት በኋላ እንጨምቀውና ከዛ የጨመቅነውን ሎሚውን ስላጠብነው ችግር የለውም አብረን እንከተዋለን ማለት ነው። ከዛ ለሶስት ቀን የምንዘፈስፍበትን እቃ በዚህ መልኩ እናዘጋጃለን። እቃችንን ካገኘን በኋላ ኪያራችንን እንደዚህ እንጨምራለን። ከዛ ጅንጅብላችንን እንከታለን። ከዛ ሎሚውን ላዩ ላይ እንጨምቅበታለን። ከዛ ሎሚውን ጨምቀን የተጨመቀውንም ስላጠብነው ችግር የለውም ውስጡን እንከተዋለን። በዚህ አድርገን ካዘጋጀ ነው በኋላ ጅንጅብሉን ግን ቅድም እንዳልኳችሁ መቀነስ ትችላላችሁ፣ ጨጓሯችሁ እንዳይነካችሁ። ከዛ በዚህ መልኩ ካዘጋጀን በኋላ ውሃ እንሞላበታለን። እንደዚህ ሞልተን እናስቀምጠዋለን ፍሪጅ ውስጥ። ሞልተን እንደዚህ ከ እናስቀምጠው እና ፍሪጅ ውስጥ የሚቀመጥበት ምክንያት በጣም የሆነ በቃ ስጠጡት ደስ ይላል፣ የሆነ ፍሬሽ ይሆናል እና በጣም አሪፍ ነው። እንደዚህ አርገን ስናስቀምጠው ውሃው በጣም ደስ ይላል። ጂም የምትሰሩ ከሆነ ጂም ይዛችሁ በሀይላንዳችሁ ሞልታችሁ ልክ እንደዚህ፣ እኔ አሁን ጂም ስለሚሄድ እንደዚህ ሞላው እና ይሄ ሁለት ሊትር ነው ይሄንን እጨርሳ ነው ማለት ነው። በቀን ሁለት ሌትር እና ከዛ በላይ መጠጣት አለባችሁ። ጂም ባትሄዱ ደግሞ ስራም ስትሄዱ ኦር ወክ ስታደርጉ እንደዚህ በሃይላንዳችሁ ሞልታችሁ እየጠጣችሁ ሜርት ትችላላችሁ ማለት ነው። አሁን የኪያር አሰራሩን አሳይቻችኋለሁ። ቀጣይ ደግሞ ወደ ካሮቹ ዘንድ